እንትን ነበርኩ፣ አሁንም ነኝ። እርጉዝ አልነበርሽ? ነበርኩኝ፣ አሁንም ነኝ የኔ ቆንጆ። እና ደግሞ እንትን ታብታብ አድርጉ፣ እውነት ታብታብ አድርጉ፣ ከዛ ደግሞ ሼር አድርጉ። ሺ ላልደረሰ ሰው ሼር እያደረጋችሁ አንድ ኮሜንታተር ለእኔ ደግሞ ገንፎ ይላል እና ገንፎ ገና አልወለድኩም ገና ከሆኔ መብላት ከጀመርኩ ጥሩ አይመጣም። እኔም እንደ ገንፎ ተድበል ብዬ በኋላ እና ያዘጋጆትን ገንፎ ደግሞ በደቼ ጨር ሰወልድ ምን ልበላ? አይ ይዘጋጃል። በእርግጥ አሁን ብጨርሰውም በኋላ መዘጋጀቱ አይቀርም። ግን ደግሞ እንደ ገንፎ ተድበል ብዬ ገንፎ ብቀርስ ይቅርብኝ፣ አልበላም እሱን። እና ያው ለእናንተ ከሆነ ግን ችግር የለውም፣ አገነፋላችኋለሁ። ገንፎ ራሱ እኮ ማገንፋት ይችላለሁ። አረ ስማ ይ ግን እንዴት ጎበዝ ነኝ! ራ ጨብጭቡልኛ እንዴ በኮሜንት እሺ። ቡና ቡና ይፈላል፣ እየተፈላ ነው። ሲደርስ ጠራሻ አለው። አልወልድም አልወልድም፣ ይቀመጥ። ከኔ ጋር ሩታዬ፣ አትወልጂም አትወልጂም፣ አልወልድም፣ ይቀመጥ። ተስማምተናል እኮ ብያቸዋለሁ። እንዴ ወገን ምን ሆናችሁ ነው? ደና ነኝ የኔ ቆንጆ፣ ደና ነኝ እግዚአብሔር ይመስገን። በጣም ደና ነኝ። በድጋሚ ታብታብ አርጉ ጋይስ፣ ታብታብ እያደረጋችሁ ትንሽ ነው ገና፣ ታብታብ አላደረጋችሁም። በደንብ ሼርም እያደረጋችሁ አይደለም። አሜን የኔ ቆንጆ አሜን አሜን። አመሰግናለሁ ስለ መልካም ምኞትሽ። በጣም አርጌ አመሰግናለሁ። አመሰግናለሁ። ታብታብ እያደረጋችሁ በደንብ ጋይዝ፣ አው ጎበዞች ሼር አድርጉልን ሼር አድርጉልኝ። ምን ይባላል? ላልሰሙ ጓደኞቻችን እንደ እኔ በልጅነቴ ማር አልበላሁም። ግን እየተኩለ አትፍኩ ነው። ጋይስ ምን ትላላቸዋል? ይሄ ምን ይባላል? አሜን አሜን። እናቴ ያመሰግናለሁ። እየተኮለታተፍኩ ነው አሁን አሁን እና ቅድም የነበራችሁ ሰዎች ማለት ነው እንትን እያደረጋችሁ በደንብ ታብታብ እያደረጋችሁ የወጣ የመሰላቸው ሰዎች አሉ። እና ኔትወርኩ ነው ያስወጣኝ። ኔትወርክ ትንሽ ችግር ገጥሞኝ ነው እና እሱን አስተካክዬ ስለተመለስኩኝ እንደተመለስኩኝ ንገሩልኝ ለሌሎች ሰዎች፣ ቅድም ለነበሩ አሁን ላልመጡም ቅድም ኖረው አሁን ላሌሉ ሰዎች ሼር እያደረጋችሁ እንደገባሁኝ ንገሯቸው። እንዲሁም ታብታብ እያደረጋችሁ እናንተ ደግሞ ሳትሰለችሁ ታብታብ እያደረጋችሁ ሼር እያደረጋችሁ ቆዩኝ ማለት ነው ፋሚሊ። እና ደግሞ ከዛ ቆንጆ ቆይታ እናሳልፋለን። የሆነ ሰው ገብቷል። ሰው አክሰብት ለያለው

እግዚአብሔር እናንተ ግን ምኖራችሁ ነው? እን ቅድም አልነበራችሁ። የሀገር ሰው የሀገር ህዝብ ስንትና ስንት ሰው ነበረ። ጅብ በላቸው። ስለወጣው ነው አውጥቼ ነበር። በልቷቸው ነው። አንተ ጅብ ብላሱ ነው ያዝበ ወደ ንስ

አይ የምር በባሩ ሜዳ ጉራ አይነፋ። እንደዚህ የሆነ አለ። ምንድን ነው ደግሞ እንደማያውቅ ሰው የምትሆነው ነው። አራት ሰዓት ትነጣለህ፣ እናወራለን። ትገባለ ነበረ ተስማምታ ነው እኮ አይደል ም ምንም ዛሬ ገባሽ? አይ ነው ትናንትና ነበር ግን ስላልተመቸኝ አልገባሁም። ሰው ጠየቅኝ ስጠይቀኝ ደግሞ ዛሬ አራት ሰዓት እንደምለ ዛሬ ሶስት ሰዓት ከምናምን እንደምገባ ነገርኩ እና አራት ሰዓት

እንዴ ለመጀመሪያ ጌም እንጫወት እንጂ ጌም ውስጥ ቅጣት እንዳለ እና እንደሚቀጣጣ እንዳልሆነ እንደሆነ አልተነገ ለ አልም ሁለተኛውን በደንብ አድርጌ ቅጥቅጥ አድርጌ ምናምን ትላላችሁ አንዱን ናስነካ አንደኛው

እሺ አለሜ እያለች ያለች እንግዲህ፣ ስትሰሪ እንዳይገፈትሩሽ። ባለፈው እዩ ሲገፈትሩሽ ልባችን ነው የወለቀው እና ጠንቀቅ በይሻ አለሜ። አንቺ ጠንቀቅ አድርግሽ ራስሽን ጥንቃቄ አድርጊ። አዎ ቪዲዮ ላይ እንዳይገፈትሩሽ ምናምን ማለት ነው። ይኔነት ያለችን ከዚህ በኋላ ማኒ ጋር ደሆናት አለው በቃ እንዴ፣ ማንም ጫፍሽን እንዳይነት ያንቺ ስከፋ ያንቺ ስከፋ እንዴ፣ እንዴ፣ ለምንዴ